ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ አማን ነው። እኔ ጋ ሁሉ ሰላም፣ ፈጣሪ ይመስገን። እንግዲህ ዛሬም ደግሞ ፈጣሪ ፈቅዶ እንግዲህ ሌላኛውን ስፔስ ነክ የሆነውን እንግዲህ መረጃ ይዤ እንግዲህ ከች ብያለሁ ማለት ነው። እንግዲህ በባለፉት እንግዲህ ሁለት ቪዲዮዎች እንግዲህ ጨረቃን በሚመለከት በተለይ ስለ ጨረቃ የዑደትና ከጨረቃ ዑደት ጋር ተያይዞ እንግዲህ ስለሚፈጠር እንግዲህ የጨረቃ ግርዶች እንግዲህ መረጃዎችን አካፍያችሁ ነበር ማለት ነው። እንግዲህ ዛሬ ደግሞ እንግዲህ በዚህኛው ቪዲዮ እንግዲህ ስለ ጨረቃ አስፈላጊነት ለምድራችን መረጃዎችን የማካፍላችሁ ይሆናል ማለት ነው። ዛሬ እንግዲህ ዛሬ በዚኛው ቪዲዮ እንግዲህ ጨረቃ ለምድራችን ምን ያህል ወሳኝነት፣ ምን ያህል አስፈላጊነት የሚለውን መረጃዎችን የማካፍላችሁ ነው የሚሆነው። እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። አሁን ቀጥታ ወደ መረጃው እናመላለን ማነው እናንተም እንግዲህ በጥሞና በትዕግስት እንድታዳምጡኝ እንድትከታተሉኝ በአክብሮት እጠይቃለሁ። አሁን ቀጥታ ወደ መረጃው እንግዲህ እንግዲህ በጥያቄ እንጀምር። ጨረቃ ለምድራችን ምን ያህል አስፈላጊ ነች? የጨረቃ የምድራችን ለምድራችን አስፈላጊነት እነሆ የጸሐይን ብርሃን ለምድራችን ማጸባረቅ ብቻ ነው ወይስ ሌላ ወሳኝ አስፈላጊነት አላት? እሺ ጨረቃ የጨረቃ ብርሃን የፀሐይን ብርሃን ለምድር የማታንጸባረቅባቸው ቀናቶች አሉ ወይ ደግሞ ሳምንታቶች ሊሆኑ ይችላሉ። ከወሩ ውስጥ የተወሰኑ ቀናት ላይ ብቻ ነው የጨረቃን ብርሃን የምናየው። ስለዚህ የጨረቃ የፀሐይን ብርሃን ባታንጸባርቅልን ብርሃኗን ባናይ ምድር ላይ ምን ያህል ተጽዕኖ ልታመጣ ትችላለች? ከዛ ያለፈ አስፈላጊነት ወይም ወሳኝነት ለምድራችን ጨረቃ አላት ወይስ እንዲሁ ብርሃን ብቻ ነው የምታንፀባርቀው የሚለው በዚህኛው ቪዲዮ መረጃዎችን የማካፍላችሁ ነው ማለት ነው። እንግዲህ ጨረቃ እንግዲህ ለምድራችን እንግዲህ የፀሐይን ብርሃንን ከማንፀባረቅ ያለፈ ሌሎች እንግዲህ ዘርፈ ብዙ ምኖች አሏት ማለት ነው፣ ጠቀሜታዎች አላት፣ ወሳኝነት አላት ማለት ነው ዛሬ ቪዲዮችን በእነዚህ ቪዲዮች እንግዲህ እነዛን ተጠቀሜታዎችን እንግዲህ ዘርዝረን የምናየው የሚሆኑ ወደ ስድስት የሚሆኑ ወሳኝ ወሳኝ የሚሆኑ ጠቀሜታዎች አሉ። እነሱን አንድ በአንድ ነው የምናየው። የመጀመሪያው እንግዲህ የጨረቃ አስፈላጊነት ለምድራችን እንግዲህ ምንድን ነው እስቴቢላይዚንግ ኧርዝ ቲልት፣ ወይ ደግሞ የምድራችንን የዙረት አንግል የማረጋጋት ስራ ትሰራለች ማለት ነው እንግዲህ ጨረቃ እንግዲህ በመሬት ከመሬት ጋራ በሚኖራት እንግዲህ የስበት መስተጋብር ምክንያት እንግዲህ መሬታችን 23 ዲግሪ ዘንበል ብላ በራሷ ዛቢያ ላይ እየሾረች ፀሐይን እንድትሾር ሆናለች አድርጓታል ማለት ነው። ይሄ ታዲያ ለምን ይጠቅማል? መሬት 23 ዲግሪ መሬት በጨረቃ የስበት ኃይል ምክንያት 23 ዲግሪ ዘንበል ብላ በራሷ ዛቢያ ላይ እየሾረች ፀሐይን በምህዋር መዞሯ ምን ጥቅም አስገኝቷል ብለህ ስንኝ እንግዲህ በምድር ላይ የወቅቶችና የአየር ንብረት ለውጥ መለያየት ወይ ደግሞ መፈራረቅን እንዲኖር አድርጓል ማለት ነው። በዚህ ምክንያት እንግዲህ በምድር ላይ የተረጋጋ የህይወት ኡደት እንዲቀጥል አስችሏል ማለት ነው። ምክንያቱም የወቅቶች መፈራረቅ በምድር ላይ ህይወት ስቴብል ሆኖ እንዲቀጥል ያስችላል ማለት ነው። ይሄኛው እንግዲህ የመጀመሪያው የጨረቃ ጥቅም ከምድራችን አኳያ ነው ማለት ነው። ሁለተኛው እንግዲህ የጨረቃ አስፈላጊነት እንግዲህ ለምድራችን እንግዲህ ፎር ፎር ፎርምስ ታይዳል ኦን ኦሽን ወይ ደግሞ በውቅያኖሶች ላይ የውሃ እንቅስቃሴ እንዲኖር ታደርጋለች ማለት ነው። ጨረቃ እንግዲህ ከመሬት ጋራ በሚኖሯት የስበት ኃይል ምክንያት እንግዲህ በመሬት ላይ ያለው ውቅያኖስ እንግዲህ ወደ ጨረቃ እንዲሳብ ይሆናል ማለት ነው። በዚህ ምክንያት እንግዲህ በውቅያኖሶች ላይ የውሃ እንቅስቃሴ እንዲኖር ወይ ደግሞ ታይዳል ሞሽን እንዲኖር ያደርጋል ማለት ነው። ታዲያ ይሄ ምን ጥቅም አለው ብለን ስናይ እንግዲህ የመጀመሪያው እንግዲህ በውቅያኖሶች ላይ የውሃ እንቅስቃሴ ወይ ደግሞ የማዕበል እንቅስቃሴ መኖሩ አንደኛ በውቅያኖሶች ውስጥ ለሚኖሩ እንግዲህ እንሰሳትና አጽዋቶች የምግብ የምግብ ሰንሰለት ወይ ደግሞ ፉድ ቼን እንግዲህ ያለምንም ችግር እንዲኖር ያደርጋል ማለት ነው። ይሄ የመጀመሪያው የመጀመሪያው ጥቅም ነው ማለት ነው። ሌላው እንግዲህ በውቅያኖሶች ላይ የሚኖረው እንግዲህ የውሃው የውሃ እንቅስቃሴ ወይ ደግሞ የማዕበል እንቅስቃሴ ደግሞ በየውሃው በውቅያኖስና በየብሱ ላይ በመሬታችን የብሱ ላይ የሚኖረውን የሙቀት መጠን ለመቆጣጠርም ደግሞ ያስችላል ማለት ነው። ሌላኛው እንግዲህ ደግሞ ሁለተኛው እንግዲህ በውቅያኖሶች ላይ ያለው እንግዲህ የውሃ እንቅስቃሴ እንግዲህ የሚጠቅመው እንግዲህ የሰው ልጆች እንግዲህ በቀላሉ እንግዲህ አሳዎችን ማጥመድና እንዲችሉና እንዲሁም ደግሞ በውቅያኖሶች ላይ በመርከብና በሌሎች በሌሎች እንግዲህ የትራንስፖርት ሜተድ እንግዲህ በባህር ላይ ትራንስፖርት አገልግሎት እንዲያደርጉ ወይ ደግሞ በትራንስፖርት እንዲያደርጉ እንዲንቀሳቀሱ አስችሏቸዋል ማለት ነው እንግዲህ። በአራተኛ እንግዲህ በውቅያኖሶች ላይ የሚኖረው የውሃ እንቅስቃሴ እንግዲህ ትልቁ ጥቅሙ ደግሞ በውቅያኖስ ውስጥ የሚገኙ እንግዲህ በካይ ነገሮች፣ ውቅያኖሶችን በቀላሉ የሚበክሉ ነገሮች እንግዲህ በቀላሉ እንዲወገዱ፣ በቀላሉ እንግዲህ እነዛ ነገሮች ከውሃ ውስጥ እንዲወገዱ ያስችላል ማለት ነው። ይህ እንግዲህ ይሄኛው ሁለተኛው እንግዲህ የጨረቃ ጥቅም ነው ማለት ነው። ሶስተኛው እንግዲህ የጨረቃ እንግዲህ ለምድራችን ያላት ትልቁ ጥቅም እንግዲህ ምድራችንን ከጎጂ ባዕድ ነገሮች እንግዲህ የመከላከል ስራ ትሰራለች ማለት ነው እንግዲህ ፕሮቴክቲንግ እርዝ ፍሮም ኢምፓክትስ ማለት ነው። ይህ እንግዲህ ምን ማለት ነው? ጨረቃ እንግዲህ ወደ ምድራችን በመምጣት እንግዲህ ምድራችንን በቀላሉ መምታት የሚችሉ አስትሮይዶችን እንግዲህ ወደ ራሷ በመሳብ ምድራችንን ከከባድ የአስትሮይድ ጥቃቶች እንግዲህ ትታደጋለች። በዚህ ምክንያት እንግዲህ ጨረቃ የምድራችን ከለላ እየተባለችም እንግዲህ ትጠራለች ማለት ነው እንግዲህ በ ጨረቃችንና መሬት ምድራችን እንግዲህ የሚገኙት በተለይ የአስትሮይድ ክምችት በስፋት ከሚገኝባቸው ከማርስ አካባቢ እንደመገኘታቸው መጠን እንግዲህ እነዚህ አስትሮይዶች አንዳንድ ጊዜ በመሬት ስበት ኃይል እየተጠለፈ ወደ ምድራችን ሲመጡ ምድራችን ላይ ጥቃት እንዳያደርሱ ጨረቃ እንግዲህ እነዚህን አስትሮይዶች በቀላሉ እንግዲህ ወደ ራሷ በስበት በመሳብ ከራሷ ጋር እንዲገጩ ታደርጋለች። ለዚህ ማሳያ የሚሆነው እንግዲህ በጨረቃ ላይ እንግዲህ በአስትሮይዶች ምክንያት ግጭት ምክንያት የተፈጠሩ በቢሊየንስ በሚሊየንስ የሚቆጠሩ የጎድጓዶችና ጎድጓዳ ስፍራዎች ማሳያዎች ናቸው ማለት ነው። ሌላ እንግዲህ ጨረቃ ደግሞ እንግዲህ ያላት አስፈላጊነት እንግዲህ በተለይ በእንስሳቶችና በሰው ልጆች ላይ ያላት ተጽዕኖ እንግዲህ ከባህሪና ከመራቦ አኳያ ራሱን የቻለ ደግሞ አስፈላጊነትና ኢንፍሉዌንስ አላት ማለት ነው። እንግዲህ ብዙ የባህር እንስሳት፣ ወፎችና ነፍሳቶች ጨረቃን ብርሃን ጨረቃን ብርሃንና ዑደትን በመጠቀም የመራባት ዑደታቸውን እንዲሁም ከቦታ ቦታ እንቅስቃሴ ያከናውናሉ ማለት ነው። ይህም እንግዲህ የጨረቃ እንቅስቃሴ እንግዲህ በተለይ የጨረቃ ዑደት እንግዲህ ከምን ጋር ይገናኛል? አንዳንድ ጊዜ በተለይ በባህር ውስጥ የሚኖሩ እንስሳቶች፣ ወፎችና እጽዋቶች እንግዲህ ዑደታቸውን የመራባት ዑደታቸውን ብዙ ጊዜ ከምን ጋር ያገናኙታል? ከጨረቃ ዑደት ጋራ በተለይ ከጨረቃ ሙሉ ጨረቃና ግማሽ አዲስ ጨረቃ ጋራ የመራቡ ዑደታቸውን ያደርጋሉ። ስለዚህ ጨረቃ ከእንስሳቶች መራባት ጋራ እንዲሁም ከሰዎች ባህሪም ጭምር ቀጥታ የሆነ ምን አላት ማለት ነው። ኢንፍሉዌንስ ወይ ደግሞ አስፈላጊነት አላት ማለት ነው። እሺ፣ ሌላ እንግዲህ አምስተኛው እንግዲህ ምን ነው የጨረቃ አስፈላጊነት በተለይ ከሂስቶሪካል ካልቹራል እና ሲግኒፊካንስ ወይ ደግሞ ታሪካዊ ባህላዊና ሃይማኖታዊ አስፈላጊነቷስ ምን ያህል ነው ብለን ደግሞ ስንል የከሰዎች ማህበረ ከመሰዎች ጋር በተገናኛ ጨረቃ እንግዲህ በብዙ በብዙ ማህበረሰብ ዘንድ እንግዲህ ለሺህ አመታት የባህላዊ የባህላዊ የአማልክትና የሃይማኖት ምልክት ተደርጋ ቆይታለች ማለት ነው ብዙ የዓለማችን ህዝቦች ጨረቃን እንግዲህ ለቀን መቁጠሪያነት ሲጠቀሙበት ኖሯል አሁንም በመጠቀም ላይ ይገኛሉ ማለት ነው እንግዲህ ጨረቃ እንግዲህ ከሌላ ማስፈላጊነቷ እንግዲህ ከባህላዊ እንዲሁም ከሃይማኖታዊ ና ከማህበረሰባዊ ከታሪካዊ ክስተቶች በዚህ ሁኔታም ደግሞ ትገለጣለች ምክንያቱም ብዙ በብዙ ማህበረሰብ ዘንድ እንግዲህ ጨረቃ የጨረቃ ምልክት ለተለያየ ለአምልኮ እና ለተለያየ ባህላዊ እንትኖች ይጠቀሙታል ማለት ነው። ሌላ እንግዲህ ጨረቃ እንግዲህ በስድስተኛ ደረጃ የምናያት እንግዲህ ጨረቃን አስፈላጊነት የምናየው ጨረቃ እንግዲህ ለሳይንቲፊክ እና ለኤክስፕሎሬሽን ፖቴንሻል ወይ ደግሞ ለሳይንሳዊ ምርምሮች ያላት ጠቀሜታ ነው። እንግዲህ እንግዲህ በጨረቃ ላይ እንግዲህ የሚደረጉ ምርምሮች እንደ ግንባር ቀደምነት የምንቆጠረው ሲሆን በተለይም በማርስ እና ከማርስ ባሻገር ለሚደረጉ የህዋ ላይ ምርምሮች እንግዲህ ተልኮች የጨረቃ በጨረቃ ላይ የሚደረገው ምርምር እንደ መሰረት ተደርጎ ነው ማለት ነው የሚወሰደው። ለምሳሌ እንግዲህ ለወደፊት ሳይንቲስቶች ወደ ማርስ ላይ ለሚያደርጉት ለሚያደርጉት እንግዲህ የሰው ልጅን ወስዶ የሰው ልጅን ወደዛ ወስዶ ማርስ ላይ ለማስቀመጥ የሚደረገውን ጥረት በመጀመሪያ እንግዲህ እንደ ሙከራ የሚያደርጉት በማ ላይ ነው በጨረቃ ላይ ነው ማለት ነው። ስለዚህ ጨረቃ በሌሎች የጠፈር አካላት ላይ ለሚደረጉ የጠፈር ምርምሮች እንደ ግብዓት ወይ ደግሞ እንደ ግንባር ቀደምትነት ተደርጋ ትወሰዳለች ማለት ነው እንግዲህ ጨረቃን እንግዲህ አስፈላጊነት እንግዲህ ለምድራችን ያላትን አስፈላጊነት እንግዲህ በዚህ ደረጃ እንግዲህ ለማየት ሞክረናል። እንግዲህ ጨረቃችን የፀሐይን ብርሃንን ጨረቃችን እንግዲህ ለምድራችን የፀሐይን ብርሃንን ከማንጸባረቅ ያለፈ በምድር ላይ እንግዲህ በህይወት ለመኖርና ላለመኖር ያህል እንግዲህ እጅግ አስፈላጊ የሆነች የጠፈር አካላችን ነች ማለት ነው። በጣም የምትንከባከበነች በህይወት እንድንኖር በምድር ላይ እንግዲህ የተረጋጋ ላይፍ እንዲኖር በምድር ላይ እንግዲህ ፉድ ቼን ወይ ደግሞ የምግብ ሰንሰለት እንዲኖር የተረጋጋ የአየር ጸባይ በምድር ላይ እንዲኖር ጨረቃችንን ብዙ አስተዋጽኦ ታደርጋለች ማለት ነው። እንግዲህ ስለ ጨረቃ አስፈላጊነት በሚመለከት እንግዲህ ልሰራው ያሰብኩትን ቪዲዮ በዚህ አጠናቀቂያለሁ። በጥሞና በትዕግስት ስላዳመጣችሁ በጣም በጣም አድርጌ አመሰግናለሁ። ባላችሁበት ቦታ ፈጣሪ ከእናንተ ጋር ይሁን። እወዳችኋለሁ። ባይ ባይ።